ጠሃዊምታዊ ዋለች ዛሬ ደግሞ ማለት እስከ ዛሬም እኮ ውሃ ውሃው ተንጠፍጠፎ እዛው ሰዓት ላይ ተቀቅሎ ነበረ። ቅቅል ተቀቅሎ ዛሬ እና እናስፈጫታለን ማለት ነው ከና ሰላሙት ነው ማሳሮ ወፍጮ ማሳሮ ወፍጮ ይሻላል ለለ ማሳሮ ወፍጮ ይዘን ክሪን እናስፈጫለን ማለት ነው ሰምታችኋለን ነገሩ ይሄ የማብራት ወፍጮ በረካ የለውም እናቴ አይ ድንጋይ ይሻላል እንጂ ስለዚህ እስኪ ላስታውሳችሁ ማለት ነው በነገራችን ላይ ብዙም አይጨራ እንትን ረርዩገ ስለሆነ ናይጠይኙም ማለት ነው። ና ይሄን ይመስላል። ስለዚህ ሙሰሊማ በርበሬ ማብላት ጀምራ ደይ መዲያሞነ ማለት ስለዚህ ይመስላል። ለማንኛቸውም ላይ ሸር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአፍሮ ተጠይቃችኋለሁ ማለት ነው። በርበሬያችን ትመስላለች። መጨረሻዋን ግን አሳያችኋለሁ ማለት ገርቃት እንደ ቆሳለች ወይስ እንደ ፀሐይ መቷት እን ቀላ አድርጓት እን ትገባለች ወይስ ምንድን ነው የምናደርጋት? እስኪ መጨረሻውን እናያለን አብረን ማለት ነው። ስለዚህ ሁላችሁም ቤተሰብ እያደረጋችሁ ቤተሰብ ጸሃው እንደሚመስል እንግዲህ እስካመልኳት ሙቀት አሁን ያ ሙቀት እየገባ ስለሆነ በጣም ሙቀት ነው። በኃይለኛው ለባላቸው ብቻ እንግዲህ ውጭ የሚሰሩ ሰዎች አላፍ ይገዛቸው ማለት ነው። አሁን ፀሐይ ነው የሚዘለቅ አይደለም ሙቀቱ። በጣም ሙቀት ነው ማለት ነው እና ለቴሌ ሁሉ በሰላም በፍቅር ላገረብጣው እናት አባቱ ቤተሰቡ ሞላ ዘመዱን አላህ በሰላም ያገናኘው ሳይገነጠ ሳይጎነጠ ሀገራችን ላይ እዚህ ሰፈር ያላችሁ ልጆች እንኳን መገናኘት እንችል ነበረ ማለት ነው። ችግር ያላችሁ እንኳን ማለት ትችላላችሁ። ወርሚላችኋለ ሀይ ብትሉ